በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በጎ ፈቃዱ ቅዱስ ሐሳቡ የሚያኖረን የሚያኖራችሁ እግዚአብሔር በቸርነቱ የተቀበለን ከሰማያት ወርዶ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ተወልዶ ለቤዛ ዓለም መስቀል ላይ ሲሰቀል እዳ ከፈለለት ከዳነ ወገን ቤተሰብ የሆናችሁ የአንዲቷ ቤተክርስቲያን ልጆች የቅዱሳን ቤተሰቦች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ እግዚአብሔር አብ በጌታችን በአምላካችን በቤታችን በኢየሱስ ክርስቶስ በመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ የተወደደ ይሁን። እግዚአብሔር ልጆች እግዚአብሔር ሲወድ እግዚአብሔር ሲታመን የማይሆን የሚመስል ነገር ሁሉ እንደሚሆን መንፈስ ቅዱስ ሊያስተምረን ነው ዛሬ ቅዱስ ፈቃዱ የሆነው በመጽሐፈ ነገሥት ካልዕ ምዕራፍ አራት ላይ የተጻፈው ታሪክ ለትምህርታችን መነሻ የሚሆነው አንዲት ሴት ወደ ነቢዩ ኤልሳዕ እንደመጣች መጽሐፉ ይተርካል። መጽሐፈ ነገሥት ካልዕ ምዕራፍ አራት ቁጥር አንድ ጀምሮ ከነቢያት ወገን ሚስቶች አንዲት ሴት፣ ባሌ ባሪያ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበር አንተ ታውቃለህ፣ ባለ እዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። እንግዲህ የእግዚአብሔር ሰው፣ እግዚአብሔር ነቢይ፣ ለራሱ ያኖረ እግዚአብሔርን ያገለገለ ይኖረ የኖረውም ተበድሮ የበላ እንደነበረ ታያላችሁ። እውነተኛ ሰው ነቢይ ማለት መጪውን ዘመን ተናጋሪ፣ እግዚአብሔርን ወክሎ ተናጋሪ ነበረ። በተለይ በኤልሳ ዘመን ብዙ ነቢያት በምድራቸው ነበሩና፣ እነዚህ ነቢያት በሰው ዘንድ በጣም ተደማጭነት የነበራቸው፣ በነገስታትም ጭምር ተደማጭነት የነበራቸው ነበሩ። እና ተደማጭነት ማግኘትና በተለይ ደግሞ የጊዜው ሰው መሆን ብዙ ገንዘብን ለመሰብሰብ ወረትን፣ ትርፍን ለመሰብሰብ ትልቅ ምክንያት እንደሚሆን ብልጥ ከሆነ ሰው እግዚአብሔርን ካልፈራ ሰው በዚህ መንገድ ባለ ጊዜ ባለ ገንዘብ መሆን የሚችልበት እድል የነበረው ነው። እንግዲህ እዚህ ሴት ባል ከነቢያት አንድ ነው፣ በእስራኤል እና በይሁዳ ከተነሱ ነቢያት መካከል ማለት ነው። እንግዲህ ይሄ ሰው ግን ይኖር የነበረው እግዚአብሔርን እየፈራና እያገለገለ ስለነበረ ገንዘቡ ሁሉ የትንሽ ገንዘብ ስለነበረው በእዳ እየተበደረ ቤት ሰርቶ እየተበደረ ሻገርቶ የኖረ ሰው ነው። በኋላ እኖራለሁ ብሎ እያሰበ ድንገት ሞት ከወሰደው በኋላ የተበደራቸው ጥንት ዘመን አበዳሪዎች፣ አራጣ አበዳሪዎች ሚያዝ ንብረት ሲያጡ ልጆቹን ባህላዊ አድርገው በመውሰድ በመሸጥ ትርፉን የገንዘቡን ዋጋ እንደ እዳ ሊወስዱ እንደፈለጉ ነው ይሄ ታሪክም የሚነግረን። እንግዲህ በዛ ዘመን ሰዎች እንደ ባሪያ ይሸጣሉ። ገበያ ውስጥ እዳ መክፈያ ልጆች፣ ቤተሰቦች ይሸጣሉ። ሚስት ትሸጣለች፣ ልጆች ይሸጣሉ። ይሄ ደግሞ እጅግ አስደንጋጭ ነው። እቺ ሴት ያሳደገቻቸው ልጆቿ ተስፋዎቿ፣ ባሏ ከሞተ በኋላ መጽናኛ ልጆቿን ባለ እዳ ሊወስድባት መጣ። እንግዲህ ይሄን ጉዳይ መታ ወደ ትልቁ ነብይ ወደ ኤልሳ አመጣች። በዛ ዘመን ይበላችሁ ገንዘብ በገንዘብ ቀጥታ ገንዘብ እንደኛ አገር የወረቀት ገንዘብ ሳይሆን፣ ወይ በእህል ወይም በዘይት በወይራ ዘይት፣ በተለያየ መንገድ ነው ብድሩን የሚወስዱት እና መከፈል የሚገባው ያን በሚመስል ሁኔታ ነበር። እና ኤልሳ ምን ላድርግልሽ አላት። ቁጥር ሁለት ላይ በቤትሽ ያለውን ንገሪኝ አላት። እሷም ለእኔ ለባሪያ ከዘይት ማሰሩ በቀር በቤቴ አንዳች የለኝም አለች። በጣም በጣም በድህነት እንደሚኖሩ የምታዩት የዘይት ማሰሩ አንድ ዘይት የሚቀመጥበት ማሰሮ እንጂ ሁሉን ነገር ሸጣ ጨርሳለች። ልጆቿን ለማበላት ለመመገብ ሸጣ ጨርሳለች። የሚገርማችሁ በእግዚአብሔር ቤት የሚያገለግሉ በጣም ብዙ ብዙ እንደዚህ አይነት ሰዎች እንዳሉ ታውቃላችሁ። ብዙ የካህናት ሚስቶች የመርጌቶች ሚስቶች እግዚአብሔር ቤት ብለው ቤቱን ታቦቱን አልተውም ብለው በድህነት ቁርመት ብለው ታቦታቸውን ሲጠብቁ ያለፉ ካህናት ልጆች፣ ቤተሰቦች በጣም ብዙ ናቸው። በጣም ከእጅ ወደ አፍ ቆሎ ቆርጥበው የሚያድሩ ከማሰሩ በቀን ሌላ ንብረት የሌላቸው ብዙ የእግዚአብሔር አገልጋዮችን በኛ ዘመን እንዳሉ ማወቅ አለባችሁ። እንግዲህ ይህንን ትልቅ ነገር እግዚአብሔር ሊያስተምረን የወደደው ለምንድን ነው? እንዲቀን ነቃ ብለን እንድናይ ማን ነው ችግረኛ? ማን ነው መደገፍ የሚገባው? በእውነት ማን ነው? እኔ በግሌ ሁልጊዜ ድሃ የሆነን ሰው እንደ አይኖችን ክፈትላለሁ። ድሃ በእውነተኛ ድሃ፣ እውነተኛ ችግረኛ፣ እውነተኛ የተጎዳ ሰው አሁኖችን ሴት ማን ይገምታታል? የነቢያት ሚስት ነች። ከነቢያት አንዱ የነቢይ ሚስት ነች። ስለዚህ ስመኛ የሆነ ሰው ሚስት ነች። ቤቷ ግን ማሰሮ ብቻ ነው ያሉ ብሎ ማን ይገምታል? እያችሁ እግዚአብሔር መንፈስ ቅዱስ አይንን ካልከፈተ እንዲንዲ አይነት ድሆችን ማየት አይቻልም። እግዚአብሔር ግን ለደጉ ሰው ለኤልሳ ይሄን ገለጠለት። ምንድን ያለሽ አላት? ማሰሮ ቤት ውስጥ አለ አለችው። እርሱም ሄረች ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎችን ተባሽ፣ አታሳንሻቸውም አላት። ገብተሽ ከአንቺና ከልጆች በኋላ በሩን ዝጊ፣ ወደ እነዚህ ማድጋዎች ሁሉ ዘይቱን ገልብጭ፣ የሞላውን ፈቀቅ አድርጊ አላት። ሂጂ ማሰሮ ማሰሮ አደለም። ማድጋ ደግሞ በጣም ትልቅ እህል የሚቀመጥበት ከፍ ያለ ከሸክላ የተሰራ እቃ ነው። ማድጋ ሰበሰብ ያለ ማሰሮ። ማድጋበሮች ባሉ ማዶ ባዶዎቹን ሁሉ ተወሰሽ ነው ያላት። መቼም ለድሃ ማድጋ ማን ይሰጠዋል? ጌታ መጣችል፣ ምን ናደርግላታል ሊሏት ይችላሉ። ግን ይህን ሁሉ ተቋቁማ ኤልሳ እንዳላት ዞራ የተለያዩ ማድጋዎችን ሰበሰበች። እባካችሁ ማድጋ ውሶኝ ስትል በቀጥነት ያዋሷትን ሰዎች ማድጋ መጣች። ያመጣችው አስር ይሆናል፣ ሰባት ይሆናል፣ አስራ ሁለት ይሆናል፣ ሀያ ይሆናል። እሷ ግን የምትችለውን ያክል አደረገች። ይሆላችሁ በእግዚአብሔር ፊት፣ በእግዚአብሔር ብልጥግና ፊት፣ በእግዚአብሔር ታምራት አድራጊ በሆነው ጌታችን ፊት ስትቆሙ፣ በሱ ስትተማመኑ፣ ወሰን አይኑራችሁ ለሀይሉ ለችሎታው ገደብ አታምጡ። እግዚአብሔር የማይሆን ነገር ሊያደርግ እንደሚችል እወቁ። መቼም ይሄ ታሪክ ሲፈጸም ይህን ታሪክ ፈጸመ የማያረጅ የማይለወጥ እውነተኛው የኔና የእናንተ አምላክ የነዛም አባቶቻችን አምላክ የነዛም እናቶቻችን አምላክ አንዱ አምላክ ነው የሚያደርገው። ሂጂ ሰብስቤ አላት። በእግዚአብሔር ልባችን ሊሰፋ እንዴት እንደሚገባ ነው የሚያሳየን። ይኸውላችሁ በእግዚአብሔር ፊት ህገ ወጥ ሰው መሆን ያስፈልጋል። ህገ ወጥ ሰው ማለት ማለት ነው ሰው በህይወት ህግ ውስጥ ይመራላል። በህይወት ህግ ውስጥ ለምሳሌ አንድ ማሰሮ ያላት ሴት የህይወት ህግ ምንድን ነው የሚላት? ማሰሮ አሸጣ በምታገኘው ገንዘብ መተዳደር ነው። በቃ የህይወት ህግ ይሄን ነው የሚለው። የኤልሳ ምክር ግን ህገ ወጥነት ነው፣ ከህግ የወጣ ነው ይሄ ቅዱስ የሆነ ህገወጥነት ከአለም ከዓለም ስርዓት ከዚህ ዓለም ስርዓት ከለመድነው ስርዓት ወጣ ብሎ ፈቀቅ ብሎ መመልከት ያቺ እንደዚህ ከሆነ እንግዲህ ከህይወት ስርዓት ፈቀቅ ብለን ሁሉን የሚችል አምላክ እግዚአብሔር የኛ አምላክ ከኛ ጋር አንደሚሰራ ስናምን ከህይወት ስርዓት ፈቀቅ ብለን ስናምን ምንድ መሰላችሁ አስፍተን መፈለግ አለብን። አንድ ጓደኛ አገልጋይ ጓደኛ ሁለት ልጆች ነው ወለደች። የወለደችለት ሚስቱና ሁለት ወንዶች ወለደች። ሴት መወለድ ትፈልግ ነበረ፣ ግን ከዛ በኋላ ዘጠኝ ዓመት ሙሉ መውለድ አልቻሉ። ግን እሷ እግዚአብሔር ላይ ያላት እምነት በቃ በጣም ትልቅ ነበረ እና ሁሌ የምን ትላለች፣ እወልዳለሁ፣ ሴቶችን እወልዳለሁ። ግን ሴት መወልደው መንታ ሴት ነው። እግዚአብሔር ላይ እምነት ስላላት ከእግዚአብሔር የፈለገችው መንታ ልጅ ነው። አያችው? ለአንድ ልጅም እኮ ተሳቆ የሚጸል አለ። እግዚአብሔር የሚያቀተው፣ የሚያልቅበት፣ የሚሰለቸው እግዚአብሔር እንደሰው የሚመስለው ሰው ለአንድ ልጅም እንኳ አንድ ልጅ ጥየ ተሳቆ የሚጸል አለ። የታደለው ደግሞ አስቦ ማሰሮን ማድጋውን አስፍቶ ያመጣል። በፊቱ ጨምሪ፣ ጨምሪ፣ ጨምሪ በመትቺው ልክ ጨምሪ አላት። እች ሴት የአገልጋዩ ሚስት ሁለት ልጆችን ነው መንታ ልጆች ነው የምፈልገው ብላ ትጠብቅ ነበረ። እግዚአብሔር እንዳመነችው መንታ ልጅ ሰጣት። ሐኪም ቤት ስትሄድ መንታ ልጁ ፀንሰሻል፣ እንኳን ደስ አለች። ነገር ግን አንደኛው ሴት አንደኛው ወንድ ነው አላት። የለም መንታ ልጅ ፀንሻለሁ፣ አውቃለሁ፣ አምናለሁ። እንዲህ ታወቅ ሲላት እግዚአብሔር አምናለሁ፣ ነገር ግን ደግሞም አንዱ ሴት አንድ ወንድ አይሆንም ሁለት ወንድ ስላለኝ ጊዜ ሸጠኝ፣ መንታ ልጅ ሁለት ሴት ናት፣ ሴቶች ናቸው ትለዋለች። አይ የለም ነቢ የሚያሳየኝ አልትራሳውን ሁለት ሴቶች ሳይሆን አንድ ወንድ አንድ ሴት ነው። ሌላ ቦታ ግን ቼክ ማለት ትችላለች ብሏት ሌላ ቦታ ቼክ ስታደረግ ሁለት ሴቶች ልጆች ማሕጸን ውስጥ እንዳሉ ተመለከተች። ያመነችውን ያስቀመጠችውን ማድጋ እግዚአብሔር በዘይት ሞላላት። ይችም ሴት የሰበሰበችውን ማድጋ ልክ ዘይቱ ሞላ። ሁለት ብትሰበስብ ሁለት፣ አስር ብትሰበስብ አስር ችግር የለበትም እግዚአብሔር እግዚአብሔር ሰው ይታመነው እንጂ ችግር የለበትም። የማይሆን ነገር ያደርጋል። አሁን ይሄ ይሆናል ተብሎ ይገመታል፣ ይፈጸማል ተብሎ ይታመናል። ወደ መንፈሳዊ ዓለም፣ ወደ ቅዱሱ አጠራር፣ ወደ ልጁ መንግስት ያፈለሰን እግዚአብሔር ክብር ምስጋና ይገባው። ወደ ልጁ መንግስት የመጣችሁ ሆይ፣ ወደ ትልቁ ሰማያዊ ጥሪ ተካፋዮች የሆናችሁ ሆይ፣ የተጠራንለት ኑሮ በዚህ ልብ ከፍ አድርገን እንድናምንና አስፍተን እንድንመለከት ማድጋችንን እንዳናሳንስ ነው ይጠራል። በጣም ትልቅ አምላክን ያለን፣ ከሰው ችሎታ በላይ ከዓለም ስርዓት በላይ ከሕግ በላይ ባለጸጋ አምላክ ነው ያለን። አይሆንም የምንላቸው ነገሮች እንደማይሆን እርግጠኞች አይደለም። አይደርሱም የምንላቸው ነገሮች እንደማይደርሱ እርግጠኞች አይደለም። አንድ ወንድሜ ምን አለኝ? እግዚአብሔር አገልጋይ ነው እና በሰው ቤት ተከራይቶ በብዙ መንከራተት ውስጥ ይኖራል። ያገባት ባለቤቱ በኑሮ የተሻለ ቤተሰብ ልጅ ነች። እሱ ምስኪን ነው፣ የክፍለ ሀገር ሰው ነው፣ ከክፍለ ሀገር የመጣ ሰው ነው። እምነቱ ግን በጣም ታላቅ ነው። በእምነቱ ሚስቱን ይዞ ልጆቹን ይዞ ይኖራል። ግን ቤተሰብ አልተመቸውም፣ ጠበበው። ኑሯቸው የነሱ ኑሮ ለቤተሰብ ጠባብ ነበር። እና ቤተሰቦቻቸው አንዳንድ ጊዜ በጎኑ ይናገሯቸዋል። በዓለም ሲሆን ምንም ሲሆን ሲመጡ ሲጠሩ እንደዚህ ቤት ተኮራምታችሁ ታስራችሁ ይሏቸዋል። ግን ያ አገልጋይ ምን ይላቸዋል? የለም እግዚአብሔር ነጭ ቤት ይሰራልና ነጭ ቤት ውስጥ እንኖራለን ይላቸዋል። ነጭ ቤት የምትሰሩት ከየት አምጥታችሁ ነው? ትቀልዳላችሁ እንዴ? ብለው አንድ ቀን አባትየው በድፍረት ተናገሩት። ግን ይሄ ሰው ግን እምነቱ ወደኋላ አልተወሰደም። ማድጋውን ማምጣት እግዚአብሔር ፊት አልፈራም። ደግሞ የሚወላችሁ ማድጋ ተውሶ ማምጣት ቀላል ነገር እንዳይመስላችሁ ምን አለና ማድጋ ትዋሳለች ሴት ሂደሽ አምጪ ሲላት፣ ኤልሳ ምን አለና አላለም። ልቧ እሱን አሸንፎ ማድጋ ማምጣት ቀላል ነገር አይደለም። ይሄ ወንድም እነዛን ቤተሰቦች ሁሉ ፊት ቆሞ ነጭ ቤት ውስጥ እኖራለው ሲል ባይኖርስ ተረተኝ የተረት ሰው በተረት የሚያምን ነው የሚመስላቸው፣ ለብዙዎች እሱን አልፈራም፣ እግዚአብሔር እንደሚችል ያምናል። ይህን ሰው ያነሳውላችሁ ለምንድን ነው? እግዚአብሔር ቆይቶ ምን የመሰለ ነጭ ቤት ሰራለት። ይገርማችኋል። ምን የመሰለ ቤተሰቡ ካለው ያ የሚመካ ቤተሰብ፣ በእሱ ላይ የተመካ ቤተሰብ ካለው በላይ እሱ ቤት ተሰራለት። ይሄ በጣም የሚገርም ነገር ነበርና አንዳንዴ ሰው በህይወት ውስጥ ተግባራዊ አድርጎት ተለማምዶት ኖሮት የሚያውቀውን እውነት ነው ዛሬ እግዚአብሔር የሚያስተምረን። የጥንቱ ዘመን ሰዎች ብቻ የሰሩት እንዳይመስላችሁ ይሄንን የኤልሳ ዘመን ሴት የኤልሳ ዘመን ሴት የኤልሳ ዘመን የነብዩ ሚስት ብቻ አይደለች የሚያደረገችው። በየዘመኑ በህይወታችሁ ስንት ነገር አድርጎላችኋል እግዚአብሔር ደፍረና የምንለው አስፈተን አይተን ባሰፋነው ልክ ለስንቶቻችን እንደሰጠ አታውቁም። አባ ጎርጎሪዎስ ዘ የዘዋይ ሊቀ ጳጳስ ናቸው ምስራቅ ሸዋ። አንድ ጊዜ ሲናገሩ ምን አሉ? ዋልድባ ገዳም እፈጭ ነበር አሉ። ወጣት ልጅ ሆኜ ረድ ሆኜ ሳገለግል እፈጫለሁ እና ዋልትባ ገዳም ማለት ሬዲዮ የማይስብበት ሀገር ነው። በጣም ከፍተኛ በረሃና ሩቅ ከተማ ከዓለም ድሮ ሩቅ የሆነ ቦታ እዛ ሆኜ ግን በልቤ ኢየሩሳሌም ምሳለም ነበር። ኢየሩሳሌም ሄጄ እንደምሳለም አመን ነበረ። በዛ ሰዓት ኢየሩሳሌም ለመሄድ አይደለም ከተማ ለመሄድ ማልችል መናኝ መነኩሴ ነበርኩ። በኋላ ቆይተው ጵጵስና ተቀብለው ኢየሩሳሌም ሄደው ከተመለሱ በኋላ ሲናገሩ ይሰማል። እግዚአብሔር ባያችሁት ልክ ይሰጣል። ይህንን ታውቃላችሁ። አንተ የእኔ መብራት ነህ፣ አንተ የእኔ መመኪያ ተስፋ ነህ ብላችሁ እግዚአብሔርን ተስፋ አርገን ባየነው ልክ እንደሚሰጥን ታውቃላችሁ። አብርሃምን ምንድን ነው ያለው? ሂድ ዓይንህን አንሳ ወደ ምስራቅ፣ ወደ ምዕራብ፣ ወደ ደቡብ፣ ወደ በአራቱም ማዕዘን መስቀለኛ ተመለከተ ያየውን ይሰጣል አብርሃም ደቡቡን ብቻ ቢመለከት ደቡቡን ነበር የሚሰጠው ምስራቁን ብቻ የሚመለከት ያየህ እግዚአብሔርን አምነን እሱን አምነን የተመለከት ነው ስለዚህ የማይሆን ነገር እንደሚሆን እወቁ የማይቻል በእግዚአብሔር እንደሚቻል እወቁ ለሚያምን ሁሉ ይቻላል እግዚአብሔር ልጆች ምን እንደምትፈልጉ እናንተ ታውቃላችሁ መሻታችሁ ፍላጎታችሁ መተማመናችሁ ራሳችሁ ላይ ራሳችን ላይ ሰው ላይ የሆነ የማይችል ወይም ደግሞ ቀዳዳ ተስፋ ላይ ቀዳዳ ምንጭ ላይ ተስፋ እናናደርግ ግን ያው እግዚአብሔርን ተስፋ አርገን እኔ ከውነት ከልባችን ተስፋ እናድርገው እና እግዚአብሔር እግዚአብሔርም የማይሆን ነገር ያደርጋል የሰማነውን በልቦናችን ጻሉ ቸርነቱን ምሕረቱን ያበዛልን የአባቶቻችን አምላክ ክብር ምስጋና ይግባው። ይህ መጽሐፍ በደንብ አድርጋችሁ አንብቡት። እንዴት አድርጎ በእሷ ቤት ውስጥ ዘይቱን እንደሞላ እንዳለው አደረገችልና ቁጥር አምስት ላይ ከዛ በኋላ ትገለባበጥ ነበር። ማድጋዎቿን በሞሉ ልጆቿን ደግሞ ማድጋ አምጣልኛለች እርሱም ሌላ ማድጋ የለም አለ። ዘይቱ ቆመ። የለም ሲላት ነው የቆመው። ማድጋው ሲሞላ ሲሞላ ሲሞላ የለም ዘይቱ አልቆ ማድጋው አልቋል ሲላት ቆመ። አያችሁ በልካችን ባየ ነው ባዘጋጀ ነው ልክ እግዚአብሔር እኛን ይባርክ እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን ትምህርቱን ኮሜንት አድርጋችሁ አሜንም ቃሎት ያሰማልን በማለታችሁ ለቪዲዮ በጣም ትልቅ እገዛ ያደረጋል ይሄን አደርጎ ቀሲስ አሸናፊ ችግሮ ማርያም ላይ ሰላም